ዓለማችን እንደ ሷ አይነት ባለ ሀብት አቅም በአንድ ዓመት ብቻ አንድን ሀገር የሚገዛ ሀብት የሚያገኘው ኤለን ማስክ ማን ነው? በደቡብ አፍሪካ ውስጥ በልጅነቱ የቪዲዮ ጨዋታዎችን ከመሸጥ ጀምሮ ሮኬቶችን ወደ ጠፈር እስከ ማስወንጨፍ የደረሰው እና በአለም አቀፍ የመኪና ኢንዱስትሪ ላይ ተጽዕኖ መፍጠር የቻለው የኤለን መስክ የእውነተኛ ህይወት ታሪክ ከቶኒ ስታርክ ኮሚክ በጊዜያችን ካሉት እጅግ አቦዘገብ የቴክኖሎጂ ኩባንያዎች ፈጣሪያ እንዲሆነው። ኤለን መስክ ማን ነው? እንዴት እዚህ ደረሰ? እና ለምን በብዙ ሚሊዮኖች የተወደድና በብዙዎች የተተቸሰ ሆነ? ወደ ኤለን መስክ ህይወት ውስጥ እንዝለቅ። የኤለን ማስክ የመጀመሪያ ህይወትና መጣጥ ኤለን መስክ ሰኔ 28 ቀን በ1971 በፕሪቶሪያ ደቡብ አፍሪካ ተወለደ። ራሱን የቻለ ውስጥ ሃይማኖት ያለው ልጅ በሳይንስ ልብወለድ፣ በቪዲዮ ጨዋታዎች እናም በኮምፒውተር ተጠምዶ አደገ። ገና በ12 ዓመቱ ብላስታር የተባለውን የቪዲዮ ጌም ኮዳው ሸጠ። ንሽ ትንሽ ነገር፣ ግን የመጭ ነገሮች የመጀመሪያ ምልክት። በአስራዎቹ መጋባደጃ ላይ ኤለን መስክ ወደ ካናዳ ከዚያም ወደ አሜሪካ የፔንስሌቬኒያ ዩኒቨርሲቲ ገባ። እንደ አውሮፓውያን አቆጣጠር በ ዘጠናዎቹ መገባደጃ ላይ የነበረውን የኢንተርኔት እድገት ለመከታተል ችሏል። የኤለን መስክ የመጀመሪያ ትልቅ ስራ በ1999 ለኮምፓክ በ37 ሚሊዮን ዶላር የተሸጠው የከተማ መመሪያ ሶፍትዌር ኩባንያ ዚፒ2 ነበር። ከዚያም ኤክስ ዶት ኮም የተባለውን የኦንላይን ባንክ ከኮንፊኔት ጋር በማዋሃድ አሁን ፔፓል ብለን የምናውቀው ሆነ። ኢቪኤ በ2002 ፔፓል በ1.5 ቢሊዮን ዶላር አግኝቷል። ኤለን መስክም ከመቶ ሚሊዮን ዶላር በላይ በዚህ ሽያጭ አግኝቷል። ስፔስ ኤክስ እና ራይ ብዙ ሰዎች የኤሌክትሪክ መኪኖችን እና የግል ሮኬቶችን እንደ ፋይናንሻል ጥቁር ጉድጉዳ ሲመለከቱ ኤለን መስክ የወደፊቱን ራይ አይቷል። እንደ አውሮፓያን አቆጣጠር በ2002 የተመሰረተው ስፔስ ኤክስ የጠፈር ጉዞን በተመጣጣኝ ዋጋ ለማቅረብ ያለመ ነው። ከበርካታ ያልተሳካ ህዋ ሙከራዎችን በኋላ ሮኬትን ወደ ዓለም አቀፍ የጠፈር ጣቢያ የላከ የመጀመሪያ የግል ኩባንያ ሆኗል። እንደ አውሮፓያን አቆጣጠር በ2004 ኤለን መስክ የተቀላቀለው ቴስላ ከፍተኛ እድገት አስመዝግቧል። በአንድ ቻርጅ ረጅም ኪሎ ሜትር የሚጓዙ መኪኖችንና አርቲፊሻል ኢንተሊጀንት ቴክኖሎጂን ለዓለም ያበረከተ ከፍተኛ ተቋም ነው። በተጨማሪም በኒውራክሊን በዞቦሪንግ ካምፓኒና ስታርሊንክ ዘርግቷል። እያንዳንዳቸው እጅግ በጣም ግዙፍ ኩባንያዎች ናቸው። ሰዎችን ከአርቴፊሻል ኢንተለጀንት ጋር በማዋሃድ ትራፊክን ከመሬት በታች ባሉ ዋሻዎች መፍታትና አለም አቀፍ ኢንተርኔትን በሳተላይት ማቅረብ ችሏል። የኤለን መስክ የመጨረሻ ተልእኮ ምንድን ነው? ኤለን መስክ በንጹህ ጉልበት ወይም ማርስን በመግዛት የሰው ልጅ ሕልውና ለማረጋገጥ ይፈልጋል። ኤለን መስክ በሶሻል ሚዲያ ዘርፉ ታዋቂነትን አትርፏል። ትዊተር ወይም ኤክስ እንደ የግል ጆርናል ይጠቀምበታል በተጨማሪም መግለጫዎችን፣ ቀልዶችንና ማስታወቂያዎችን አንዳንድ ጊዜም ገቢዎችን ያሳድግበታል። ኤለን ሚሊዮኖች የሚወዱት ነገር ግን ብዙ ትችቶች የሚቀርቡበት ሰው ነው። ኤለን መስክ ከሚቀርቡበት ትችቶች መካከል ደግሞ በተሳሳተ ባህሪ፣ ጸረ ህብረት አቋም፣ አወዛጋቢ እቅዶችና የአመራር ዘይቤዎች ይጠቀሳሉ። ምንም እንኳን በምድር ላይ ካሉት እጅግ ሀብታም ሰዎች አንዱ ቢሆንም ኤለን መስክ በትህትና እንደሚኖር ተናግሯል። አብዛኞቹ መኖሪያ ቤቶችን ሸጦ በስፔስ ኤክስ አቅራቢያ በሚገኝ የታመቀ ቅድመ ቤት ውስጥ እንደሚኖር ተናግሯል። የቴስላ መርከቦች ባለቤት ነው። የእሱ ንግዶች በመቶዎች በሚቆጠሩ ቢሊዮኖች ውስጥ ዋጋ አላቸው። ቴስላ፣ ስፔስ ኤክስ፣ ኤክስ ወይም የቀድሞ ትዊተር፣ ኒውራክሊን እና ሌሎች ይገኙበታል። ኤለን ማስክ አብዛኛውን ሀብቱን መልሶ ኢንቨስት በማድረግ ይታወቃል። እሱ እንደ ባለራይ ሊቅ ወይም የተመሰቃቀለ ረብሻ ላይ ብታዩትም ኤለን ማስክ የማይካድ ኢንዱስትሪዎችን እየቀረጸ ነው። የኤሌክትሪክ ተሽከርካሪዎችን አሁን ዋና ዋና ናቸው። የጠፈር ጉዞን የበለጠ ተወዳዳሪና ንግድ ነክ ነው። በአርቴፊሻል ኢንቴሊጀንት ዙሪያ የሚደረጉ ንግግሮች የአንጎል ወይም ኒውራሊንክና የኮምፒውተር መገናኛዎችን የማርስ ሳይንሳዊ ምርምር ላይም ኤለን ይሳተፋል። እሱ ብዙ ፕላኔቶች ላይ ምርምር እያደረገ ነው። በሚሊዮኖች መነሻ ካፒታል የተጀመረው ስፔስ ኤክስ አሁን ላይ በቢሊዮን የሚያወጡ ድርጅት ሆኗል። ስፔስ ኤክስ የመጀመሪያ ሮኬት ምርቱን አምርቶ ሙከራ ያደረገው ሲሆን እነዚህ ፋልኮን ዋን እና ፋልኮን ናይን ተጠቃሽ ናቸው። የመጀመሪያ ፋልኮን ዋን ሮኬት በዓለም አቀፍ የመጀመሪያ በግል ባለሀብቶች የተሰራ በሉኩድ ፊውል የሚሰራ መንኮራኩር እና በተሳካ ሁኔታ በምድር ላይ ሳተላይት ያስቀመጠ ቀዳሚ ባለሀብት ያደርገዋል። በዚህ ስራውም ኤለን መስክ የናሳ መሪ ከነበሩት ቻርለስ ቦልደን ሙገስ አግኝቷል። ስፔስ ኤክስ በተሳካ ሁኔታ በመንኮራኩሮች የተነሳ ወዲያውኑ 1.5 ቢሊዮን ዶላር ውልና ከናሳ ያገኘ ሲሆን በዚህ ውልም ላይ ስራውን ዓለም አቀፍ ስፔስ ስቴሽን የሚያስፈልጉ ግብአቶችን እሱ በሚገነባቸው ሮኬቶች ማድረስና ማቅረብ ነበረበት። በዚህም በስፔስ ኤክስ በሰራው ድርጅት ፋልኮን ናይን ና ድራጎን የውሃ መንኮራኩሮችን በመስራት እና መንኮራኩሮችን በማስወንጨፍ የተሳካ ሙከራ ጉዞ በማድረግ ከዓለም አቀፍ ስፔስ ስቴሽን የሚያስፈልጉ ግብዓቶችን አድርሷል። ኤለን መስክ በአንድ ዓመት ምን ያህል ነበር የሚያሳትፈው? ይህም የውሃ ጉዞ ቀላል የሚሆነው የውሃ መንኮራኩሮችን መልሰን እንደዛው መጠቀም ስንችለው ብሎ ያስብ ነበር። በዚህ ሀሳብ ግን ብዙ የህዋ ላይ ተመራማሪዎች አልተስማሙም። የማይቻለው ብለው ነበር። እሱ ግን የማይቻል ነገር የለም የሚለው ኤለን መስክ ይህንን ስራውን ከብዙ ሙከራና ውድቀቶች በኋላ የናሳ ተመራማሪዎችን እጅን በአፍ የሚያስጭን ጸጥ የሚያስብል ስራ ሰርቶ አሳይቷል። ይሄ ስራው የውሃ መንኮራኩሮችን በማሰንጨፍ የተላኩትን ቦታ ከደረሱ በኋላ በራሳቸው ወደ ቦታቸው ምንም ሳይሉ እንዲመለሱ በተግባር መንኮራኩሮችን ሰርቶ አሳይቷል። በ2014 እንደ አውሮፓውያን አቆጣጠር ኤለን መስክ ለስፔስ ኤክስ ድርጅት ከናሳው 26 ቢሊዮን ዶላር ገንዘብ የተሰጠው ሲሆን ይህም ገንዘብ የአሜሪካ አስትሮኖመሮችን በውሃ ላይ እንዲመላለሱ ነበር። በዚህ ስራውም ኤለን መስክ ድርጅቱን ታምራት እያሳየ ነው። ሰዎች የኤሌክትሪክ መኪኖችን እና የግል ሮኬቶችን እንደ ፋይናንሻል ጥቁር ግድግዳዎች ሲመለከቱ ኤለን ማስክ የወደፊቱን ራዕይ አይቷል። እንደ አውሮፓያን አቆጣጠር በ2002 የተመሰረተ ስፔስ ኤክስ የጠፈር ጉዞ በተመጣጣኝ ዋጋ ለማቅረብ ያለመ ነው። ከበርካታ ያልተሳካ ውሃ ሙከሮች በኋላ ሮኬቶችን ወደ ዓለም አቀፍ የጠፈር ጣቢያ የላከ የመጀመሪያው የግል ኩባንያ ሆኗል። እንደ አውሮፓያን አቆጣጠር በ2004 ኤለን ማስክ የተቀላቀለው ቴስላ ከፍተኛ እድገት አስመዝግቧል። በአንድ ቻርጅ ረጅም ኪሎ ሜትር የሚጓዙ መኪኖችንና አርቲፊሻል ኢንተልጀንት ቴክኖሎጂን ለዓለም ያበረከተ ከፍተኛ ተቋም ነው። በተጨማሪም በሪናክሊን በዞ ቦርዲንግ ካምፓኒ እና ስታርሊንክን ዘርጉታል። እያንዳንዳቸው እጅግ በጣም ግዙፍ ኩባንያዎች ናቸው። ሰዎችን ከአርቲፊሻል ኢንተልጀንት ጋር በማዋሃድ ትራፊክን ከመሬት በታች ባሉ ዋሾዎች መፍታትና ዓለም አቀፍ ኢንተርኔትን በሳተላይት ማቅረብ ችሏል። የኤለን መስክ የመጨረሻ ተልዕኮ ምንድን ነው? ኤለን በንጹህ ጉልበት ወይም ማርስን በመግዛት የሰው ልጅ ኑን ለማረጋገጥ ይፈልጋል። ኤለን መስክ በሶሻል ሚዲያ ዘርፉ ታዋቂነትን አትርፏል። ቲዊተር ወይም ኤክስ እንደ የግል ጆርናል ይጠቀምበታል። መግለጫዎችን፣ ቀልዶችንና ማስታወቂያዎችን አንዳንድ ጊዜም ገቢዎችን ያሳድግበታል። ኤለን ሚሊዮኖች የሚወዱት ነገር ግን ብዙ ትችቶች የሚቀርቡበት ሰው ነው። ኤለን መስክ ከሚቀርቡበት ትችቶች መካከል ደግሞ በተሳሳተ ባህሪ፣ ጸረ ህብረት አቋም፣ አወዛጋቢ እቅዶችና የአመራር ዘይቤ ይጠቀሳሉ። ምንም እንኳን በምድር ላይ ካሉት እጅግ ሀብታም ሰዎች አንዱ ቢሆንም ኤለን መስክ በትህትና እንደሚኖር ተናግሯል። አብዛኛዎቹ መኖሪያ ቤቶችን ሸጦ በስፔስ ኤክስ አቅራቢያ በሚገኘት አመቀ ቅድመ ቤት ውስጥ እንደሚኖር ተናግሯል። የቴስላ መርከቦች ባለቤት ነው። የእሱን ንግዶች በመቶዎች የሚቆጠሩ ቢሊዮኖች ውስጥ ዋጋ አላቸው። ቴስላ፣ ስፔስ ኤክስ፣ ኤክስ ወይም የቀድሞ ትዊተር፣ ኒውራክሊን እና ሌሎች ይገኙበታል። ኤለን መስክ አብዛኛውን ሀብቱን መልሶ ኢንቨስት ያደርጋል። እሱ እንደ ባለራዕይ ሊቅ ወይም የተመሰቃቀለ ረብሻ ላይ ብታይትም፣ ኤለን መስክ የማይካድ ኢንዱስትሪዎችን እየቀረጸ ነው። የኤሌክትሪክ ተሽከርካሪዎችን አሁን ዋና ዋና ናቸው። የጠፈር ጉዞ የበለጠ ተወዳዳሪ እና ንግድ ነክ ነው። በአርቲፊሻል ኢንተሊጀንት ዙሪያ የሚደረጉ ንግግሮች የአንጎል ወይም ኒውራክሊን እና የኮምፒውተር መገናኛዎች የማርስ ሳይንሳዊ ምርምር ላይም ኤለን ይሳተፋል። እሱ ብዙ ፕላኔቶች ላይም ምርምር እያደረገ ነው። በሚሊዮን መነሻ ካፒታል የተጀመረው ስፔስ ኤክስ አሁን ላይ በቢሊዮን የሚያወጡ ድርጅት ሆኗል። ስፔስ ኤክስ የመጀመሪያው ሮኬት ምርቱ ሙከራ ያደረገ ሲሆን እነዚህም ፋልኮን ዋን እና ፋልኮን ናይን ተጠቃሽ ሮኬቶች ናቸው። የመጀመሪያው ፋልኮን ናይን ጓን ሮኬት በዓለም የመጀመሪያው በግል ባለሀብት የተሰራ በሊኩዊድ ፊውል የሚሰራ መንኮራኩር እና በተሳካ ሁኔታ በምድር ላይ ሳተላይት ያስቀደመ ቀዳሚው ባለሀብት ያድርገዋል። በዚህ ስራውም ኤለን መስክ የናሳ መሪ ከነበሩት ቻርለስ ቦልደን ሙገስ አግኝቷል። ስፔስ ኤክስ በተሳካ በሞከራቸው መንኮራኩሮች የተነሳ ወዲያውኑ 15 ቢሊዮን ዶላር ውል ከናስ ያገኘ ሲሆን ይህም በዚህ ውድ ላይም ስራው ዓለም አቀፍ ስፔስ ስቴሽን የሚያስፈልጉ ግብዓቶችን እሱ በሚገነባቸው ሮኬቶች ማድረስና ማቅረብ ነበር። በዚህም ስፔስ ኤክስ በሰራው ድርጅት ፋልኮን ናይን እና ድራጎን የውሃ መንኮራኩሮችን በመስራት እና መንኮራኩሮችን በማስወንጨፍ የተሳካ ሙከራ ጉዞ በማድረግ ከዓለም አቀፍ ስፔስ ስቴሽን የሚያስፈልጉ ግብዓቶችን አድርሷል። ኤለን መስክ በአንድ መንገድ ያምን ነበር። ይህም የውሃ ጉዞ ቀላል የሚሆነው የምንጠቀማቸው የውሃ መንኮራኩሮችን መልሰን ስንጠቀም ነው፣ እዛው ውሃ ውስጥ መቅረት የለባቸውም ይል ነበር። በዚህ ሀሳቡ ግን ብዙ የውሃ ላይ ተመራማሪዎች አልተስማሙም የማይቻለው ብለው ነበር። እሱ ግን የማይቻል ነገር የለም የሚለው ኤለን ማስክ ይህንን ስራውን ከብዙ ሙከራና ውድቀቶች በኋላ የነሳ ተመራማሪዎችን እጅፍ በአፍ የሚያስችል ጸጥ የሚያስብል ስራ ሰርቶ አሳይቷል። ይሄ ስራውም የውሃ መንኮራኩሮችን በማስወንጨፍ የተላኩበት ቦታ ከደረሱ በኋላ በራሳቸው ቦታቸው ላይ ምንም ሳይሉ ወደ ቦታቸው እንዲመለሱና ተመልሰው ማገልገል እንደሚችሉ በተግባር መንኮራኩሮችን ሰርቶ አሳይቷል። በ2014 እንደ አውሮፓውያን አቆጣጠር ኤለን መስክ ለስፔስ ኤክስ ድርጅት ከናሳ 2.6 ቢሊዮን ዶላር ገንዘብ የተሰጠው ሲሆን ይህም ገንዘብ የአሜሪካ አስትሮኖመሮችን በውሃ ላይ እንዲመላለሱ ነበር። በዚህ ስራውም ኤለን መስክ ድርጅቱን እያሳየ ነው። ኤለን መስክ በከፍተኛ የስራ ባህርይ ይታወቃል። ከ8 እስከ 12 ሰዓት ውስጥ በሰፊው ይሰራል እና በቴስላ ፋብሪካ ወለል ላይ ተኝቶ የሚያድርበት ጊዜ አለ። ኤለን ከፍተኛ ኪሳራ ደርሶበት የሚያውቀው ወቅት በ2021 ነበር። ይህ ኪሳራም እንዳለ ሆኖ እንደ አውሮፓያን አቆጣጠር 200 ላይ 56 ቢሊዮን በማጣት ተይዞ የነበረውን ሪካርድ በከፍተኛ መጠን በማሻሻል ከ340 ቢሊየን ወደ 158 ቢሊዮን ዶላር በአንድ ሳምንት ብዙ ሀብቱን ያጣ በማለት ኤለን መስክ የዓለም ጊነስ ወርድን ስሙ እንዲየተጻፈ ባለ ሀብት ነው። ይህን ሁሉ ገንዘብ አቶ ግን ኤለን መስክ ድሃ ነው የሚሆነው ብላችሁ ካሰባችሁ ተሳስታችኋል። ይህን ሁሉ ገንዘብ አቶ ኤለን መስክ ግን የ158 ቢሊዮን ዶላር ባለሀብት ነበር። የኤለን መስክ የሚሰራቸው ስራዎች የወደፊቱን ቀድሞ የሚመለከቱ ናቸው። በዚህም ኤለን መስክ እንደ ፈረንጆች አቆጣጠር በ2016 ዓ ም በ100 ሚሊዮን ዶላር የካፒታል የተመሰረተው ኒውራሊንክ የተሰኘ ይህ ኩባንያም አላማው የሰውን ልጅ አእምሮ ከሰው ሰራሽ ቴክኖሎጂ ጋር በማዋሃድ የሰውን ልጅ ብቃን ለማሳደግ ታስቦ የተቋቋመ ድርጅት ነው። በዚህ ድርጅት ውስጥም የሚመረቱ ዲቫይሶች በሰው ጭንቅላት ውስጥ የሚቀመጡ ሲሆኑ የሰውን ልጅ ማስታወስ ብቃትና ከኮምፒውተር ጋር ያለውን መስተጋበር ያሳድጋል ተብሏል። እሱ የመጀመሪያ መርሆዎች ብሎ በሚጠራቸው አስተሳሰብ የሚሰራው ያሉት ስርዓቶችን ከማሻሸል ይልቅ ችግሮችን ወደ መሰረታዊ ክፍፍሎች በመቀየር ይታወቃል። ቴስላ በባትሪ ላይ ፈጠራውን የፈጠረው በዚህ መንገድ ነው። እናም ስፔስ ኤክስ ማበረታቻዎችን እንደገና በመጠቀም የሮኬት ወጪዎችን የቀነሰበት አንዱ መንገድ ነው። ኤለን መስክ ለክርክር እንግዳም አይደለም። እናም በአዳዲስ ፈጠሮች መካከል የሚያጋጥመው ሙግቶች መካከል አንዱ ነው። ኤለን መስክ የንግድ ስራዎችን ብቻ አይደለም በመስራት የሚታወቀው በአሁኑ ሰዓት የጂኦ ፖለቲካዊ ውጥረቶችም ላይ ተጽዕኖ አሳዳሪም ነው። ስፔስ ኤክስ እና ስታርሊንክ በዩክሬን ጦርነት ወቅት የኤሌክትሪክ የመቋቋም ና የሰብአዊ መብት ቡድን ለመርዳት የሳተላይት ኢንተርኔት አቅርበዋል። ይህም በመንግስት እንዲወደድ ና እንዲተች አድርጎታል። ኤለን ማስክ ከቻይና ጋርም ትልቅ ፉክክር ውስጥ ይጠብቀዋል። በተለይም ከቢዋይዲ የኤሌክትሪክ ተሽከርካሪ ድርጅቶች ጋር። ኤለን ማስክ ቻይና እየመጣችበት ያለውን ቴክኖሎጂ ስለ ሰው ሰራሽ እውቀት ለአመታት ያስጠነቀቁ ሲሆን፣ ኒውራሊንክን በማስጀመርና እንደ አርቲፊሻል ኢንቴልጀንት ባሉ ጅምር ላይ ኢንቨስትመንት በማድረግ አርቲፊሻል ኢንቴልጀንት ላይ ለሰው ልጅ ስጋት ከመሆናቸው በፊት ቁጥጥር እንዲደረግም ጠይቋል። በጦርነት ዞኖች ውስጥ ያለ ኢንተርኔትም ሆነ የቴክኖሎጂ ፖሊሲ አጀንዳዎችን በማዘጋጀት ላይ ኤለን መስክ አብዛኛውን ጊዜ መንግስትን ይረዳል። ኤለን መስክ የወጣት ባለው አስተሳሰቡ በፈረንጆቹ 2002 እንደ አውሮፓውያን አቆጣጠር ላይ ኤለን መስክ በዛን ወቅት የማይታሰብና እንኳን በግለሰብ ለአንድ ሀገር ብርቅና ድንቅ የነበረውን ስፔስ ኤክስ በማቋቋም አለምን ጉድ አሰኝቷል። በዛን ወቅት ኤለን መስክ ከፍተኛ መጠን ሀብት ኖሮ ሳይሆን በጊዜው ከተሸጠው ፔፓል የገንዘብ መክፈያና መቀበያ ከደረሰው 165 ሚሊዮን ዶላር ላይ የተወሰነውን ገንዘብ ኢንቨስት በማድረግ ነው። ይህም ስፔስ ኤክስ ያቋቋመው። በወቅቱ ይህን ሀሳብ ለሚሰሩ ከፍተኛ ባለሙያዎች አስረዳ ሲሆን፣ ነገር ግን እነዚህ ባለሙያዎች ትከስራለህ፣ ይቅርብህ ብለውት ነበር። ኤለን መስክ ግን እልህኛና የሀሳበውን ከማድረግ የማይመለስ ስለነበር 2002 ላይ እንደ አውሮፓውያን አቆጣጠር ስፔስ ኤክስ የመንኮራኩር ኩባንያ ምርት ጣቢያን አቋቋመ። ይህ ድርጅት ዓላማው የተመቻቸ ቀላል የሆነ መንኮራኩሮችን ማምረት ነበር። ከዚያም ሌላ በማርስ ላይ ለሰው ልጅ ተስማሚ የሆነ አረንጓዴ ተክሎችን የሚያመርትበት ቦታ ለመፍጠር ነው። ይህ ድርጅት ግን ባለሀብቶችን ወደ ድርጅቱ ኢንቨስት እንዳያደርጉ የሰውን ልጅ በኋላ ያለውን ፍላጎት እንዲያድግ ለማድረግ በማሰብ ነበር ይህ ሀሳብ የጨመረው። ይህን ሀሳብ በብዙ ባለሀብቶችና ሰዎች የተወደደለት ሲሆን ድርጅቱ ከአመት አመት እንዲያድግ አድርጎታል። ቪዲዮን ከወደዳችሁት የላይክ ቁልፍ መጫናችሁን አትርሱ። ለተጨማሪ ቪዲዮ ይዘት ሰብስክራይብ ያድርጉ እና በሚቀጥለው ጊዜ እንገናኝ።